የሌባዋ እናት ተከስተዋል። ደህና ናቸው። እዚህ ያላችሁ ውጭ ያላችሁ፣ እኔ ማህሌት እናት ነኝ። መብራት ገብረ ጻድቅ እባላለሁ። እኔ አነጋግሩኝ፣ እኔም የሚሆነውን ነግራችኋለሁ። የሌለውን አታውሩ፣ ከእኔ ራሱ ውረዱ። እንዲም ብለው አልፈዋል። እናየዋለን። የሚዲያ ሰዎች በእንዝላልነት በሰሩት ማስታወቂያ ወደ ሚዲያ ሲመጡ እርስ በራስ ሲተጋገዙም ታዝበናል። አንቺ አውሪ አቢባ፣ ይህን ናቄን አውጪልኝ። እኔ ምን አይነት ነገር ውስጥ ነው የገባው ኒኪ በጣም ይቅርታ ይህን ስላል፣ ሁሉም በማህበሬ ተደራጀበል ፍቃድ ያገኘበል በግል የሚሰሩበል እንዳለ ሌባ ናቸው። በጣም ሀብታም ማን ነው እዚህ ሀገር በእርዳታስ የሚሰራ ሰው? መል የሚነዱት መኪና እንዴት እንደሚዘገንን እዚህ ሀገር። ከዛስ የሆነ ሰው ታሟል ተባል፣ ይደራድረዋል ቀድሞው የፍቅሩ አብጤ ጉዳይ እኔንም አንገብግቦኛል። ከምንም በላይ እሱ እዚህ ጉዳይ ላይ በሚሊዮን ከተበሉ ሰዎች ጋር መጠራቱ ትንሽ አንገብግቦኛል። በሁለት ሌትር ጁስ እሱን መካተቱ በጣም ያንገበግባል። ይልቁንም እሱ እንደውም ሊረዳ የሚገባው ሰው እንደሆነ በአካል ኢትዮጵያ የተሳፈርኩ ሰዓት አሁን ተገናኝተን አይቼዋለሁ። እንደዚህ አይነት ሙድ ውስጥ ያለም በሁለት ሌትር ጁስ ሊጠረጠርም አይገባም። በበላው ደስታ ነበር። አልዋሻችሁም፣ ብበላ ደስታ ነበር። ውሽዬ ጉዳይም በለቅሶ ታጅቦ ይመጣል። እሱ አይመለከተንም። እኛ የሚመለከተን የህብረተሰቡ ብር ይመለስ ይመለስ የሚለውና እንዲሁም ደግሞ የሚያዝናኑ የሚያጫውቱ ቪዲዮችን ወደ እናንተ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ደቂቃ የማትፈጅባችሁን ላይክ፣ እንዲሁም ደግሞ ሰብስክራይብ በማድረግ ቪዲዮቼን ተከታተሉ። እዝናናችሁ ፈታ እያላችሁ ቁም ነገር እየያዛችሁ ላይክ እንዲሁም ሰብስክራይብ ለአቅመ ሼር የሚቀባ የበቃችሁ ሼር በማድረግ ወደ ኮሚኒቲያችሁ ተዋውቁልኝ ስል እጠይቃችኋለሁ። ወደ ቪዲዮ እንግባ። አንተ በእናቲጥና ለጅጅ ክያ ዛይን የበሰበሰ የሞተ እንትን አጎዛ ነው ምናምን ላይ ልዘር። ኦኬ እንግዲህ ተመልሼ መጥቻለሁ ማለት ነው፣ ወደነ ሚኪ ጉዳይና ወደ አዝናኞቹ ቪዲዮ ከመግባታችን በፊት ያው ማስታወቂያ ነው ተያይዞ አንዲት እህታችን የሆነች ኩርንችት ሚስማር፣ የሳሎን ውሻ የምታክል በምግባችን ላይ ማስታወቂያ እንሰራለሁ ብላ እንደዚህ። መቼም ማስታወቂያም ሰራሽ ምንም ሰራሽ ያው ለምግብ ነው አይደለ? ዞሮ ዞሮ ለሆዳችን ነው አይደለ? ነገር ግን ምግብን በዚህ ደረጃ ንቆ ማስታወቂያ መስራት ተገቢ ነው ብዬ አላስብም። እስኪ እንከልማት። የምሽሮ ነው፣ ጎረድ ጎረድ ነው እንጂ እሱ ሁለት እንዳያችሁት ነው ማለት ነው። ልጅቷ ኩርንችት ነው የምታክለው። ቆማትም ይሄ ምግብ ነው። ነገር ግን ያኔ ማስታወቂያ የምትሰራው ለመኖር ነው። የምትኖርለትም ያላወቀችለትን ጉዳይ ደግሞ ትደፋዋለች። ይወላችሁ እዚህ ደርሰናል። እንግዲህ በምግብ ላይ ያኒ በእንዝላልነት ህዝቦችን ከማስበላት ባለፈ ደግሞ አልፈን ተርፈን ደግሞ ምግብንም ወደ መናቅ ደርሰን ሽሮ ለምን ምናምን። ይሄ ማስታወቂያ የመጀመሪያዋ አይደለም፣ ብዙ ማስታወቂያዎችን እዛው ምግብ ላይ ምግብ ስትበላ ምናምን እንደምታዩት ሰርታለች። እኔ ምን እንደምል አላቅም፣ እናንተው ሀሳብ አስተያየታችሁን ስጡበት። ለምን የሚያናድ ጉዳይ ነው። ማንኛችንም ብንሰደድ ሀገር ውስጥም እሷን ቂጣ እንደፍና ማስታወቂያ ብሰራም ያው ለምግብ ነው ዞሮ ዞሮ ይሄንን ምግብ ንቀን ግን እስከ መቼ? የድሮ አባቶቻችን ስመው ጸልየው፣ ሌላው ቢቀር ቆርሰው ሰጥተው ባርከው ምናምን አክብረውት ነው። ሌላው ቢቀር አብረህ እየበላህ እንኳን በማዕድ ቁጭ ብለህ ተነስተህ ብትሄድ ማዕዱን አክብር መጀመሪያ ነው የምትባለው። ተበልቶ ከተነሳ በኋላ ነው የምትነሳው። የአሁን ዘመን ግን የወላችሁ ሄደን ሄደን ሄደን በቃ እኔ እንጃ ብለናል። በቃ ማስታወቂያ ሰሪዎቹም ሰሪዎቹም ጨምላቃ ጨምልቅልቅ ያሉ በቃ ግዴለሽነት የጎደላቸው ናቸው። ስለዚህ በምግብ አትጫወቱ፣ ነው የምለው። በተረፈ አንድ የሆነ ላሳያችሁና፣ ከምግብ ሳንወጣ አንዴ ይህችን የእንቁላል ምርት። አሁን እኛ ስደት ነን ያለነው አብዛኞቻችን። በእንዲያነ መልኩ የሚመጡ እንቁላሎችን በልተን ምንድን ነው የምንሆነው ነው ታሪኩ። ወደፊት ወደ ፕላስቲክነት ልንቀየር ነው ወይስ ምንድን ነው? እስኪ እንቁላሉን ይዩትማ። በየቀኑ የምትበሉትን እንቁላል ከእውነተኛ ዶሮ ላይሆን ይችላል። እንደኳስ ያነጥሩ አካባቢዎች በሚገኙ አነስተኛ ፋብሪካዎች ውስጥ ያለምንም ዶሮ በደቂቃዎች ውስጥ ሰው ሰራሽ እንቁላል ያመርታሉ። እንዴት እንደሚሰሩ እነሆ። በመጀመሪያ ከጀላቲን ከስታርች እና ከምግብ ቀለም የተሰራ ፈሳሽ ያዘጋጃሉ። ይህንን ፈሳሽ ወደ ሻጋታ በመክተትና በመምታት በማንቀጥቀጥ ልክ እንደ እንቁላል ነጭ ክፍል ያዘጋጃሉ። በመቀጠል ቢጫ ቀለም ያለው ፈሳሽ በማዘጋጀት ልክ እንደ እንቁላል አስኳል በመሀሉ ላይ ያስቀምጡታል። በመጨረሻም የእንቁላሉን ቅርፊት ለመስራት ፕላስተርና ካልሲየም ካርቦኔትን በማደባለቅ ወይ በመቀላቀል የቅርፊቱን ቅርስ ያስይዙታል ሲሰበር ልክ እንደ እውነተኛ እንቁላል ቢጫና ነጭ ክፍል አለው። ነገር ግን ጣዕሙ የእውነተኛ እንቁላል አይደለም። ከጊዜ በኋላም ጤናን ሊጎዳ ይችላል። ይህ ነው ሰው ሰራሽ እንቁላል። ዋጋው ርካሽ፣ በአይን ሲታይ አሳማኝ፣ ነገር ግን ጤና አደጋ ላይ ሊጥል የሚችል እንዴ! ጤናን አደጋ ላይ ሊጥል ብቻ አይደለም እንጂ ምን በቃ እኮ ቀጥታ በቃ ይህን በልተህ እኮ ቀጥታ ወደ በቃ ማዘጋጀት ነው ሬሳሳጥን በቃ መግዛት እኮ ነው። ሌላ ምንም ነገር የለም። እድሜ አጭር ነው የሚሆነው እኮ እንዴ! አሁን እንደ በዚህ ምግብ ጉዳይ ላይ አሁን አጋጣሚ ስክራቻ ያው ልክተትላችሁ ብዬ እንጂ በዚህ ምግብ ጉዳይ ላይ ብዙ አይነት የምግብ አይነቶች በእንዲህ አይነት መልኩ የሚሰሩ አሉ። እሱ እንደ አንድ ፕሮግራም ይዤላችሁ ቀርብና ጉድ ነው የምትሉት። እኔ ጉድ ነው ያሉት በቃ የምንበላው እንዳለ በቃ እንዳለ ማለት ይቻላል። በቃ አርቲፊሻል ነው። በቃ እንደነዚህ አይነት እኮ ነው። አሁን እኮ ኢትዮጵያ ያለ ካንሰር ምን ምን እየመጣ ያለው ድሮ ማናውቀው ካንሰር አሁን ህዝቤን እየጨረሰ ነው ማለት ይቻላል። ድሮ ግን አናውቅም። እኔ እንደማውቀው ከሆነ ስለዚህ እኔ እንጃ ወደፊት በቃ ምን እንደምንበላ ራሱ አናቅ። አሁን እስኪ እንትን ቪዲዮ እንዳይበዛብን ወደ ሌባዋ እናት እንግዲህ፣ ሳትለብሰው ሳትጎርሰው ሚስጥሩን እንዳለ ዝርግፍግፍ አድርገዋል። የሚዲያ ሰዎችንም እንደዛው። እሱም አላቃትም መጀመሪያ ብለው ከዛ መገናኘቱ በቃ ዝርግፍግፍ ነው ያደረጉት። እሳቸውን ሰምተን ከዛ በኋላ እስኪ ምንለውን እንልና እናልፋለን። ደህና ናቸው? እዚህ ያላችሁ ውጭ ያላችሁ፣ እኔ ማህሌት እናት ነኝ፣ መብራት ገብረ ጻድቅ እባላለሁ። እባካችሁ ሚኪም ብደውለት እንትን ብል አያነሳም። መብረቁም አያስገባኝም። ተስፋ የሚሉትም አያስገቡም። እቺ ውርሽዬ እናት ውር የሚሏትም አታነብም መሰለኝ፣ አታነሳም። እኔ አነጋግሩኝ፣ እኔም የሚሆነውን ነግራችኋለሁ። የሌለውን አታውሩ። ከኔ ራሱ ውረዱ፣ ሌባችሁን ያዙ። እዛ ወይ አብራችሁ በልታችሁ እንደሆነ እዛ ይወጣላችሁ። ሚኪ አሁን አላቃት የሚለው አዲስ አበባ ቤቷ ያውቀዋል። እኔ እናቷ እንኳን ማላቀው ቤት፣ እኔ እናቷ ማላቀው ቤት ሚኪ ቤተኛ ነው፣ ይሄ ሌባ በዚህ ወጥቶ በዚህ ገብታ፣ ይበል ወይ ራሴ አውጣ፣ ያጋልጥ ያለችበት። ከኔ ስም ውረዱ። መብረቅ የምትባል ልጅ ደግሞ ሞስሊም ነህ ለሰሙ። እኔ ኩየትም አልሄድኩም፣ ባህሬን ጠይቅ፣ ያሉት ይነግሩሃል። ስለኔ ጓደኞች አሉኝ። እኔ ነኝ የወሰድኳት፣ አላስቀምጥ ስትለኝ ነው ጥያት የወጣሁት። ስለዚህ ኩየት ነበሩ። የእናቱ አወርቅ ቡርቀ ነው የሚበሉት። ተመኘህልኝ፣ እንደ አፍህ ያደርግልኝ። ይልቅ እንዲህ እያደረጋቸው የሰው ገንዘብ አታስቀሩ፣ እያደነጋግራችሁ ሀቅ ካላችሁ ያለችበት ያዟትና፣ የሀቅ የገንዘብ ሀቅ አስመልሱ አስመልሱ፣ አትቀባጥሩ። በተለይ መብረቁ ሙስሊም ነህ ለስሙ ያላየኸው አታውራ። እኔ ኩዌት የሚባል ሀገር አላውቅም። ሰምታል አሁ እንግሊዝ ኤምባሲ ነው ሁሉ ተወልደው ያድጉት ማንም ያቀኛል። ሌባ አይደለሁም። እ እሷ ተባብራችሁ የምታደርጉት ካላችሁ እዛው ተወጡ። እንደሰማችሁት ነው ማለት ነው። እንግዲህ ያቃታል። ያው ትልቅ ሰው እንደዚህ በሚዲያ መውጣቱን ባልደግፍም፣ ለምን ትልቅ ሰው ተከብሮ ነው መቀመጥ ያለበት በማንም አለሌና ሌባ። መቼም የአባት ዳለ ልጅ ነበር የሚባለው። አሁን በአሁን ዘመን ላይ ግን በወለዳችሁት ልጅ ነው፣ የወለዳችሁት ልጅ ይጦረኛል ብላችሁ የወለዳችሁት ጦር ሆኖባችሁ የሚመጣው እናንተ ላይ ነው። በአሁን ዘመን ምን እንደሆነ አላቅ። ዘመኑ እንዳለ ይመሻል ይነጋል፣ ያው ነው። ግን እኔ እንጃ ከምን አንጻር እንደሆነ እኛም አያያዝ አስተዳደግም አንችልም ይሆናል እንደ ድሮ። እኔ እኮ በእኛ ዘመን በዚህ እድሜያችን በእኛ ዘመን እያልን ሁሉ ለማውራት በቃን እኮ ያሳዝናል። ይሄ ነገር ግን አሁን እሳቸው እየተናገሩት እንዳለ ያማታቁትን ሚዲያ ላይ እየመጣችሁ አትበትረፉ፣ አትበጥረቁ። የጠፋውን ሰው ለማግኘት ጣሩ እንጂ የሌለ ኢንፎርሜሽን እየሰጣችሁ ፎሎ ምናምን ለመልቀም አትሯሯጡ ነው ታሪኩ በቃ። ስለዚህ ሚኪም ያቃታል በደንብ ነው የሚተዋወቁት። በቃ ምን ብቻ እንትን ብላለች ነው ታሪኩ። ስለዚህ እናስብ፣ እንገንዘብ። ማዘርዬ እንዳሉት ሌባዋን ነው እንጂ ማሳደድ እና ግብረአበሮቹ አብረው የበሉትን እና ያጫፈሩትን ያስበሉትንም ጭምር ነው እንጂ መጠየቅ። ይሄ ሚዲያ ላይ ቤተሰብ ጋር ዘሎ መሄድ ልጅ ጋር መሄድ ምናምን ይሄ ጋጦወጥነትና እንትን ነው አለማሰብ ነው። እውነት ለመናገር እውነት ነው እኮ አሁን እዚህ ጋር የተናገረው፣ ስሙ ስሙልኝ። ድሮ አንድ ቀበሌ ላይ አንድ ሌባ ይገኛል። ብርቅ ነው። ሁለትም ይኖራል፣ ምንም አይደለም። ሶስትም ሌባ ሊኖር ይችላል። ጤነኛ ሰው የምንለይበት ነው። እከሌ እኮ የከሌ ልጅ እኮ ደህና ነው የምንልበት ነው። ድፍን ቀበሌ ሌባ ይሆናል? እንዲህ ያለ ጊዜ ድፍን ቀበሌ ሌባ ይሆናል እንዴ? ድፍን የሚዲያ ሰዎች ሌባ ይሆናሉ። እ አሁን እኔ እኔ ያናደደኝ ነገር ምንዶ ታውቃላችሁ? አሁን ፍቅሯ ብጤን ተጠርቶ እኔ እንዴት ንቀት ነው እኔን ያልጠራችሁኝ እ እኔን ያልጠራችሁ ንቀት ነው ወይ ፍቅሯ ብጤ ተጠራ። አሁን ምን አደረጋችሁ? አሁን ስለ እሱ እንመጣለን ግን ሚዲያ ላይም አሁን እነዚህ የሚዲያ ሰዎች እንዳለ ሌቦች የምንላቸው ማለት ሌቦች ተጠርጣሪዎችም እንዳልል ኦሬዲ በቪዲዮ ራሳቸው ናቸው ማስታወቂያ በእንዝላልነት እየሰሩት። ካሁን ቀደም ታስታውሳላችሁ፣ በእንደዚሁ እንዝላልነት ማስታወቂያ ሙሴ የሚባለው ታዋቂ መረጃ የሚሰጥ እውነተኛ መረጃ የሚሰጥ የነበረ ልጅ እንደዚሁ ማስታወቂያ ሰርቶ በእንዝላልነት ብሩ አስበልቶ ልጆቹ ሰዎቹ ሲያለቅሱ አይተናል። ሊወስደን የነበረው ድርጅት ስም ሳቢና ጀነራል ትሬዲንግ ይባላል። ሀያ ሁለት ታውንስኩዌር ስድስተኛ ፍሎር ላይ ነው ያሉት እና ስለ ድርጅቱ የሰማሁት መጀመሪያ ከሙሴ ሰለሞን ሙሴ ሰለሞን ዘገበላቸው። ምን አይነት ዘገባውን የዘገበው? በሳቢና ትራቨል ኤጀንሲ ተጭበርብሬ ገንዘቤን ተበልቻሉ ለምትሉ ሰዎች ካላችሁ በእኔ ስም ሄዳችሁ ገንዘባችሁን አስመ አድራሻቸው እነዚህ ስብ ቁጥሮች መጠቀም ትችላላችሁ። ፕሮሰሳችሁ ከተሳካ ደግሞ ቀሪ ክፍያችሁን ከፍላችሁ ከዚህ ሀገር ትወጣላችሁ፣ በውጭ ሀገር የስራ እድል ታገኛላችሁ ማለት ነው። ስለዚህ እኔም ፖስት ያደረክላችሁ ሳቢና የሚያቀረብላችሁ የስራ እድል ምንም ማጭበርበሬ የለውም፣ በግልጽነት እንዲ ነው የሚሰራው። ምን ያህል ገንዘብ አስገባ? ቅድመ ክፍያ አራት መቶ ሀምሳ ሺ ብር አስገባሁኝ። አሁን ዳኝነት ሚዲያ ላይ ሆኗል፣ ህግ ሳይሆን ማለት ነው። ከዛ ሁሉ ሰው እንደው ህግ ጋር ሄዶ የሚከስ ህግ መቼም ሁሉም ሀገር አለ። ገብቷቸዋል። አርስ ሌቦቹ ሰንሰለት እንዳላቸው ሁሉ የህግ አካላትም ደግሞ ሰንሰለት አላቸው። የትኛውም ሀገር ብትሄድ ተጠያቂ ናት የምትሆነው፣ ግን ሁነኛ ሰው የለም። ሁሉም ራሱን ለመሸፋፈል፣ ሁሉም ሌላ አጀንዳ መጥቶ ጉዳያቸው እስኪሸፈል ያሯሩጡት አርስ በራስ እየተሸፋፈኑ ማለት ነው። ይህንን ደግሞ ቀንጨብ አድርጌ ላሰማችሁ። ቆይ ስሙ

አምላክ አለ ወለ ኦኬ፣ ካመንካት መብት ነው። ደግሞ ይበቃል፣ ይበቃል። እንደዚህ ነው። ይኸውላችሁ፣ በቃ አሁን በእንዝላልነት የተሰራ የምላችሁም ለዚህ ነው። ገብታችኋል አይደለ? እኔ እኮ እንደው ለንዝላልነት የተሰራ ምላችሁ ለዚህ ነው። አሁን እሷም አይተማመኑ ምር በስ አንቺ ቆ ንገርልኝ፣ ከዛ እሷም ስትል አንተም ንገርልኝ ሊባል ነው እንደዛ። ግን ሌላ ሌባ ተብሎ ወይ ተጠርጣሪ ተብሎ ያልሰረቀም ሊሆን ይችላል። እስኪ ወደ ሚዲያዋ ይምጣ። ውሻ እንኳን እንደሱ ክፍ አይባልም። ሌላ ሀገር እንኳን ውሻ ይከበራል። እኛ እንደኛ ሀገር ማለት ነው ልክ እንዴት ነው የውጭ በረንዳ የሚያድሩ ውሾች አሉ፣ አለ ማዘጋጃ መጥቶ እንደሚያሳዳቸው በቃ ተው፣ እውነቱ ይውጣ። በየቤቱ ቁስል አለባቸው። በየቤቱ የተበሉ ትዳር ያጡ ንብረታቸውን ሽጠው እንዲሁም ደግሞ ከትምህርት አንድ ሕፃን ልጅ ወጥታ መልቀቅ ያስለቀቃ እናትዮ ሄዳለሁ ገና በእናንተ ማስታወቂያ ብላ ህይወት እንዴት ነው ታዲያ? እናንተ እዚህ ሚዲያ ላይ መታችሁ የትኛው ዳኛ ናችሁ? ምረት ሌባ አለሌ ሁሉ በግልጽ ነው የምነግራችሁ፣ ማለት ነው። እየመረራችሁ ሟቱ። አይመለከተኝም ህግ ቦታ ነው እንጂ እንዲህ አይነት ቦታ መጠያየቅ የሚገባው እዚህ ቲክቶክ ላይማ ሌላ አጀንዳ እስኪሸፍነው ነው የሚጠበቀው። እርስ በራሳችሁ ትተዋወቃላችሁ ብዙ ሚስጥሯትን ይዛችሁ እርስ በራስ ትደጋገፋላችሁ። ግን እዛ በየቤቱ የሚያለቅሰው ማህበረሰብ ብሩን የተበላው ግን እዛ በየቤቱ ገና ቁርምጥ ብሏል። እናንተ ብራምነኝ ያለው ግለሰብ ገና እርዱኝ ባካችሁ፣ እንዴት ባለ አስር ሚሊዮን መኪና የታዘዘ ያዘዝከ ሰውዬ አሁን እርዱኝ እንዴ ተው እንጂ፣ ሶስት መኪና፣ ሁለት ቤት ምናምን እና ብዙ ብር ባንክ ላይ እኔ አሁን ፕላን አድርጋለሁ፣ የአስር ሚሊዮን ብር መኪና ኦልሬዲ ኦርደር አድርጋለሁ። ስለዚህ ትመልስ መመለስ አለባትም መጠየቅም አለባትም በየትኛውም መንገድ መመለስ አለበት ነው። ብዙ ቪዲዮዎች ነበሩ መክፈት ይቻላል፣ ግን ታውትና እዚህ ጋር ማናት ሙኒት፣ በቃ እያጨሰች ምናምን ምናምን ገባች እንደምታዩት። ከዛ የካምፓኒዋን ስም ስለጥፍ፣ እናንተ ፎቶ ያላችሁ አምጡልኝ። ሙኒት ሌባ ልብ ካለሽ አንቺ ነይና እና እኔን ክሰሽን ካታል፣ ወረኛ እዛ ሄደሽ ማያቁ መሀይሞች ላይ ተጫውቺባቸው፣ እኔ ላይ አይደለም። ቲክቶክ ላይ ደግ ደግ መስለሽ በውስጥ እህቶችን የምትሸጪ ሌባ ደላላ፣ ያንዳንድሽ ደላላ አዋርድሻለሁ ከዚህ ይህን ይመስላል እንግዲህ። ሌባ ምን አለ መሰላችሁ፣ ሌባ ሲሰርቅ አይደለም የሚጣላው፣ ሲከፋፈል ነው የሚጣላው። እና ክፍፍሉ ላይ ደግሞ እንዳይደርሱ ደግሞ ይሄ ነገር ተፈጠመ። ከዛ ሚስጥር ሚስጥራቸውን መወጣጣት ጀመሩ። እንጂ እኛን ጦጣ አድርገው ሁለቱም ብዙዎቹ አንድ ላይ ገስት ሆነው ሙድ ይዛሉ ህዝቡ ላይ። እርዳታም ሲባል ከኪሳቸው ሳይሆን የሚያወጡት እስከ ህዝብ ነው። ያው አንድ የምመሰክረው ነገር ጉቺ፣ በጣም ጉቺ፣ ከሳላ ደንቃት አላለፍም። ጉቺ በእርዳታ ጉዳይ ላይ ሰጪ እንጂ ተቀባይ አይደለችም። እኔ እውነቱን ለመናገር እውነቱን የምመሰክረው በእውነት እውነቴ ነው ስሰጥ ነው ማቃት ገብቷቸዋል። ሌላው ግን እንደዚህ አብሮ የበዘብዛችሁና ምድረሰ ገጤ ህዝብን ማለት ነው ስግጥ ያሉ እነሱን የምታመልኩ የምትከተሉ ሁሉ ማለት ነው ሁሉም ኑሮውን የኖሩባችሁ እያያችሁ ነው። የህይወት ለውጣችሁን እንኳን ማየት ትችላላችሁ። እናንተ ከዛ ህይወት ንቅንቅ አትሉም። ይልቁንም እነሱ እርዳታ ብለው ባመጡት ብራችሁን ትበዛበዛላችሁ፣ እዛው እድሜያችሁን ትፈጃለ። እነሱ ግን ኑሯቸውን ይኖራሉ፣ ባለመኪና ባለቤት ይሆኑላቸዋል። ያርግላቸው ሰገጤ ካገኙ። ነገር ግን እርስ በራስ ደግሞ ሲጣሉ ው አንቺ ደላላነሽ በደንብ ከዚህ በኋላ አጋፍጥሻል። ለምን ያኔ አታገፋፈጡም ነበር? ለምን ህዝቡ እስክትጣሉ ነው የምትጠብቁት ማለት ነው? ሚስጥር ለማውጣት እርስ በራስ የእናንተን ጉድ ለመወጣጣት፣ ይሄ መሆን የለበትም። ስምንት ይሄንን ከግምት ውስጥ አስገቡልኝ። ብዙ እንትም ማለት እንችላለን። እርስ በራስም አሁን ቪዲዮዎችን ማውጣት ይችል ነበረ። አሁን ፍቅሯ ግጤም ስሙ ወጥቶ ነበረ። ስሙ እሱ ምን አለ ወጥቶ፣ ከዛ በኋላ በበላው ደስታ ነበር፣ አሽደስታ ነበር። የሰው አቅግን አልበላም። ክብሬ ንወዳለ ደስታ ህሊናይን ምኖረው በቲፎዞ አላምንም። ቲፎዞ ያደጣህል ታውቃላለህ። ቲፎዞ አደገኛ ነው። አሁንም በስሜት የሚያወሩ ሰዎች አሉ። ቲፎዞ ማንንም አያድንም። ከትናንት ወዲያ 26ተኛ አመት ነው ያከበረው። እንደም ያለ ጆ ቲፎዞ ቁጥርና ምዚ ጋር የሚሮጠው ቁጥር አያድንህም። ህሊና ስራ፣ ጭንቅላት፣ ንጽህና ነው የሚያድንህ ይህቁር ቁጥር ዝም ብሎ ይበቃል፣ ይበቃል። ለማንኛውም ፍቅሩ አብጤን እዚህ ውስጥ መክተትም አልነበረባችሁም። ለምን ሁለት ሊትር ጁስ ነው ይዞ የሄደው? እሱንም ደግሞ ከኪሱ ነው ይዞ ሄደው። አራት ነበረ የታዘዘው የተባለው፣ አሁን እንደወጣው ኢንፎርሜሽን ከሆነ አራት ነበረ። አንዱን ጠጥቶት ነው መንገድ ላይ ሶስቱን ሰጠ ተባለ። ምን ነው በእንቁላሉ ጊዜ በቀጣሽኝ ያለ እውነት ነው። ለማንኛውም ፍቅር ባብቴ እዚህ ውስጥ ገና ወደፊት ሲበላ ስም ዝርዝሩ ይወጣ ይሆናል እንጂ አሁን እንኳን ተውት በቃ እሱ ራሱ እርዳታ ያስፈልጓል እውነት ለመናገር ስለዚህ ይህንን ይመስላል አሁን ቪዲዮ እንዳይበዛባችሁ ብዬ እንጂ ያዘጋጇቸው ቪዲዮዎች ነበሩ አሁን ፈታ ዘና እንበል በቃ ይበቃል አሁን ይሄ ሚስጥር እስኪወጣ ድረስ እናያለን እንከታተላለን መረጃ እናወጣለን ከዛ ውጭ ግን አንዲት እህታችን እብድ እብድ እየተጫወተች አንድ ቁም ነገር አወራች ልበል እንስማት እስኪ ለማያበላት ለማያጠጣችሁ ሰው አትጨናነቁ። እስቲ የምትጨነቁለትን ሰው ሂዱና የአንድ ወር ቀለብ ቻለኝ በሉት። ከዛ በኋላ ለማንና ለምን መጨነቅ እንዳለባችሁ ትረዳላችሁ። ላችሁ ያሁላችሁ ቺምድር እንኳን ሂደኝ ታይዟችሁ እንኳን ሰው ምን ይለኛል ብላችሁ ቀርቶ እንደዚሁ ምን ያህል ከባድ እንደሆነ ለምንድን ነው የማትረዱት? አሁን ነው የምሰሩትን ነገር ማድረግ ጀምሮ አሁኑኑ ፓህዳ ቁጭ ብለሽ በጽሞና ቁጭ ብልሽ ብትነግሪን ይገባናል እኮ አንድ ጣራ ስር ነን እኮ አንድ ሚዲያ ላይ ነን። እንዲህ በሚዲያ መስኮት እንደዚህ በኤርፎን የሚሆነው በኤርፎን እየሰማሽ ነው። እንደኛም እንደዚህ የሚሰማሽ አለ በቪዲዮ ሪያክት እንጂ ቀስ በቀድ መድረዋውን ነገሩ ሆድ ብሶሽ ይሆናል። ከኑሮ አንጻር ከዙ ካሁን ጓደኛም አንጻር ይመስለኛል። አዎ እስኪ እንቀጥልና አሁን ደግሞ እስኪ ሴቶች ድንግልና በአሁኑ ሰዓት በነፃ እኮ ይሰጡ ነው እኮ ድንግልናዋን በሰባት መቶ አንዲት ኢትዮጵያዊ ድንግልናዋን በሰባት መቶ ሰማንያ ሺህ ለባለ ሀብት ሸጣ አሁን ሀብታም ሆና ይኖራል። በጣም ደስ ይላል። በአሁኑ ሰዓት በነፃ እኮ ይሰጡ ነው እኮ ድንግልናዋን በሰባት መቶ ሀምሳ ሺህ ዶላር። ኧረ እኔም አለኝ። ኧረ ሳይኖርህ አትሳቅ። አእምርም ወይ ኧረ እኔም አለኝ የወንድ አይታወቅም ብለህ ነው አደለ? የሴቱስ? እሺ ይታወቃል፣ ግን በነፃ ይሰጡ የለን እንደ አላለም ወይኔ፣ ወይኔ፣ ወይኔ። እኔ እግዚአብሔርን እዚህ አረብ ሀገር ላይ በየሚዲያውን ሲቀርቡ ስደተኞች ካያችሁ በአረብ እዚህ አብዛኛውን እዚህ ነው የሚቀርቡት። እና ዋን ዶላር ዲግዲግ ምናምን ምናምን የሚሉት ነገር አለ። እና እሱን ያናደኝ ነበር። ጭራሽ በዘይቦቻችን እንኳን ሴቶችን ምን ያህል አርክሰው እና ምን ያህል እንደሚያስቧቸው እዩ። ለምን ሙሏቸው ከጋጦጥና ጋጦጥ ቤተሰብ አልባ ሚዲያ ቲክቶክ የሚባል አለ። ጉሊት እንዳልኳችሁ ነው። ከጉሊት ነው የመጣሁት፣ ወደ ሞል አሁን ዩትዩብ ላይ ይሄ ሞል ነው። ዩትዩብ ሞል በሉት በቃ፣ ዋው፣ ቪአይፒ በሉት በቃ። እንክብካቤ እንደ አየር መንገድ ነው እዛ። አባቴ ማን በፌክ አካውንት እኔ እንጃ፣ የገዛ ጓደኛ በፌክ አካውንት መጥቶ ይዘረጥጣል፣ አይብል እያለ አይሆኑ ስድብ ይሰድባል ምናምን ስትገባ ምንም የለውም እኮ ግን የገዛ ጓደኛህ እኮ ነው የሚሰድብህ። በቃ አንተን ዝቅ ለማድረግ ምናምን ጉሊት በቃ ስለዚህ፣ እነሱ ውስጥ እየዋለ ነው እንግዲህ ሕዝቤ ሴቱን የሚነቀው እነሱ ውስጥ። እንደ አሁን እችን እችን አይታችኋታል። በቃ እችን አሁን ሙዚ ምንድን ነው አሁን እኔ አሁን ምን በቃ እንደነዚህ አይነቶችን እያዩ ነው እንግዲህ። አሁን በሙዝኖች አሁን ድንግልናው አይሄደው

ላዳ ይዞ እኮ ነው። እኔ አሁን አሁን ይኸውላችሁ ግልጽ ነው የተናገረው፣ ግን አነጋገሩ ያስቃል። መቼም ስለ ላዳ ካወራን ድሮም የሚባል አባባል አለ ላዳ ሰርቶ ለባዳ፣ ቢሰበር እዳ፣ ቢሞታይ ጎዳ ምናምን የሚባል የሆነ ግጥሞች የተገጠመላት ላዳ ናት። እና በአሁን ዘመን ላዳ አለ አለ እንዴ? ኢትዮጵያ ውስጥ ላዳ እስከ ዛሬ ዘመን አለች፣ ትሰራለች። መለዋወጫዋም አለ። እውነቴን ነው ምል ከእድሜዋ ይመስለኛል። አሁን እኮ እያሳለች ነው። አንተ አሁን አልገባህም እንጂ ጭስ አወጣች ያልከውን፣ ቼ እሳት አታወጣ። መቼም ላዳዋ በዚህ ዘመን ቁጭ አድርገህ እንደዚህ እየነዳሃት ምን ታውጣ ከጭስ ውጭ? በቃ ወይ ሽጠኝ ወይ እንደ ውጭ ሀገር፣ መጨፍለቅ የለንም መቼም እኛ። አባቴ ንዳው ነው፣ ከዛ አደጋ ነው። ምንም ችግር የለም። ከዛ እዚህ ጋር ገቢዎች ጋር ደግሞ ስትገባ ደግሞ እነሱማ ተበላ። ሰላም ሰላም፣ አንቺ የገቢዎች ተቆጣጣሪ ነሽ አይደለ? ውይ ተው እኮ አሁንማ እኛን አሁን ሱቁን እንደዚህ ቦርቶ ብታዩ እናንተ ትመጣላችሁ የተባለ ቀን ደብቀን እኮ ነው። አሁን አትመጡም ስለተባለ ነው። ቁጥጥሩ ትተሽ ግን ምን ጀመር? ኃላፊ ሆንኩ የምን ኃላፊ? የገቢዎች የገቢዎች? እኔ እኮ ያመኛል። ታገለሻ? ምን ትንሽ ለካ ያረገኛል። እኔ እኮ አማኑኤል ዛሬ ልሂድ ነጋ ልሂድ ያልኩ እኮ ነው። በእናትሽ ተበላን ይላል። ተበላን፣ ተበላን ተብላላን ነው የሚባለው። በቃ ወጨራሽ ኃላፊ ከሆነችማ በቃ ሱቅ ባዶ ቀረ። በቃ ባዲ አሁን አውጥተሃል እንዳለ ባዶ። እዚህ ጋር ደግሞ እንያቸው ደግሞ የነገር ጓጓን እኮ ምንድን ነው? የሆነ ነገር እንዳርግጠን። እናንተ አሁን እንደው የሀዋሳ ሐይቅ የፍቅር ሐይቅ የንፋስ ነገድ ጓዳው ከብዶት ነው፣ አሁን ከብዶት ነው። ከአንድ ኮል እንጂ ም ምኑን ምነው ምነው ለማይጓጓ

ላይክ ላይክ እያደረጋችሁ ውጡ። በተረፈ ሰላማችሁ ይብዛልኝ። እንደምወዳችሁም እንደማከብራችሁም አትርሱ። በስደትም በሀገር ውስጥም ያላችሁ ባይ ባይ።